የማይሆን ከሆነ ጋብቻን በፍርድ ቤት በአግባቡ መቋጨት እንጂ በቃ አንዴ ሄዳለች ብሎ መተው፣ ወደ አዲስ ትዳር ማምራት የማይተው ጣጣ ሊያመጣ ይችላል። እርሷ ወይዘሮ ሃዲያ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ አራት የቤት ቁጥር 327 የሆነውን ቤት ግማሽ በሚስትነቴ አካፍለኝ። እርሱ አቶ ሁሴን ይህን ቤት አንቺ ትዳርሽን ጥለሽ ከሄድሽ በኋላ ከሁለተኛ ባለቤቴ ጋር ያፈራሁት በመሆኑ አይገባሽም እናንተስ ምን አላችሁ አንድ ሰው የቀደመ ትዳሩን በፍቺ ሳያፈርስ ሌላ ሚስት ቢያገባ የመጀመሪያው ሚስቱ ንብረት የመካፈል መብት ይኖራት ይሆን የድርሻዋስ መጠን ሰበርስ በዚህ ረገድ ምን ወሰነ አሁን ተመጥኖ ይቀርባል እንድታደምጡ በአክብሮት የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣበት የሕይወት ዘመኗን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ካልታሰበ አደጋና ጉዳት የምታምኑት አምላክ ይጠብቃችሁ። ክሱ ፍርድ ቤት ደርሷል። በቀድሞ ሚስትና በባላቸው መካከል የፍርድ ቤት ክርክር መጀመሩን ያወቁት አሁን ያሉት ሚስት ዝም ብዬማ አላይም ብለው ወደ ክርክሩ ጣልቃ ገብተዋል። ከባለቤቴ ጋር በ2001 ዓ ም ተጋብተናል የድሮ ሚስት ልካፈል የሚሉትን ቤት እርሳቸው ጥለው ከሄዱ በኋላ በ2003 ዓ ም ገዝተናል በመሆኑም ቤቱ ከሳሽ በትዳራቸው ወቅት ያፈሩት የጋራ ንብረት አይደለም፣ አይገባቸውም ብለዋል። ፍርድ ቤቱም ለጉዳዩ አግባብ ናቸው ያላቸውን ጭብጦች በመያዝና ማስረጃዎችን በመመርመር ውሳኔውን ሰጥቷል። ከሳሽ 1996 ዓ ም እስከ 2008 ዓ ም ውጭ አገር የነበሩ በመሆናቸው ለቤቱ መገዛት ምንም አስተዋጽኦ አላደረጉም በሚል ለቀረበባቸው ክርክር የአሁኑ ቤት የመጀመሪያ ቤታችንን በመሸጥ በተገኘ እንዲሁም እኔ ከውጭ አገር በላኩት 130 ሺ ብርና ከወንድሜ ተበድሬ በሰጠውት ሌላ 37 ሺ ብር ጭምር የተገዛ ነው በማለት ልካፈል ይገባል ሲሉ ተከራክረዋል ይህንን ክርክራቸውን በሰውም ሆነ በሰነድ ማስረጃ አላረጋገጡም፣ ያለው ችሎቱ ግን የልካፈል ጥያቄያቸውን ውድቅ አድርጎባቸዋል። እርሳቸውም ወደ ከፍተኛው ፍርድ ቤት ሄደው ይግባኝ ጠይቀዋል፣ ግን ሳይቀበላቸው ቀርቷል። አሁን ጉዳዩን ወደ ሰበር ወስደውታል። ሰበርም በመዝገብ ቁጥር 1968 14 የቀረበለትን ክርክር ሰምቶ አጠናቋል። መዝገቡን መርምሮ ለመወሰንም ቀጠሮን ሰጥቷል። ሰበር ግን ምን ወስኖ ይሆን? አግብታችሁ የነበራችሁ በቃ ሄዳለች በቃ ሄዷል ብላችሁ ፍቺ ሳትፈጽሙ አዲስ ሚስት ያገባችሁ በተለይ እንድታደምጡ እጋብዛለሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ በቅጽ 26 ላይ ስለታተመ ሙሉን ይዘት ለመረዳት እንድታነቡት አደራይን ላስቀድም። ሰበር አከራካሪው ቤት የተገዛው የቀድሞ ሚስት ከባለቤታቸው ጋር ያልተቋጨ ጋብቻ በነበረበት እንዲሁም ከአዲሷ ሚስት ጋርም በትዳር በነበሩበት ወቅት መሆኑ ተረጋግጧል አለ። ሌላም የተረጋገጠ ነገር ጠቀሰም። ሰበር የድሮሚስት የአሁን አመልካች ልካፈለው ይገባል የሚሉት መኖሪያ ቤት እንዲፈራ አለሁበት አስተዋጽኦ አድርጌያለሁ ቢሉም ምንም አስተዋጽኦ የሌላቸው ስለመሆኑ ማስረጃዎችን የመስማት የመመርመርና የመመዘን ስልጣን የተሰጠው የፌዴራል የመጀመሪያ ደረጃ ፍርድ ቤት አረጋግጠዋል አለም። እንደዚህ መባላቸው ግን በአመልካች ወይም በድሮሚስት ላይ የሚያመጣው ውጤት ምንድነው ሲል ጠየቀ። ባጭሩ የሰጠው መልስ ምንም የሚል ሆነም። ቤቱ የተገዛው ከአዲሷ ሚስት ጋር በጋብቻ ውስጥ ባሉበት ወቅት በመሆኑ በተሻሻለው የቤተሰብ ሕግ አንቀጽ 62 ንዑስ ቁጥር 2 ባልና ሚስት ከተጋቡ በኋላ በግብይት የሚያገኙት ንብረት ሁሉ የጋራ ሀብታቸው እንደሚሆን በደነገገው መሰረት 50 በመቶ ባለድርሻ ይሆናሉ አለም። የድሮ ሚስት የአሁን አመልካች ደግሞ ቤቱ በተፈራበት ወቅት የነበራቸው ጋብቻ ያልተቋረጠ በመሆኑ ከቀሪ ግማሽ ድርሻ ላይ 25 በመቶ ድርሻ አላቸው በማለት ውሳኔውን ሰጥቷል። የባል 50 በመቶ ድርሻ ከድሮ ሚስት ጋር እኩል ተካፍሏል ማለት ነው። እርሱ 25፣ የድሮ ሚስት ደግሞ 25። በስር ፍርድ ቤት በይግባኝ ሰሚ ችሎቱ ተሰጥተው የነበሩ ውሳኔዎችንም ሰበር ሽሯል። የህግ ትርጉም የተሰጠበት ጉዳይም ይሁንም ጋብቻ በህጋዊ መንገድ ሳይቋረጥ ሌላ ትዳር ከተመሠረተ በኋላ በተፈራ ቤት ላይ የበፊት የመጀመሪያው ተጋቢ በቤት ማፍራቱ ላይ አስተዋጽኦ የሌለው ስለመሆኑ የተረጋገጠ ቢሆንም ቤቱ በተፈራበት ወቅት የቀደመው ጋብቻ ያልተቋረጠ የነበረ በመሆኑ በቤቱ መፈራት ላይ አስተዋጽኦ የሌለው ተጋቢ የቤቱ ቀሪ ግማሽ ድርሻ 50 በመቶ ከሆነው ከቀድሞ ተጋቢ ድርሻ ውስጥ ግማሹን 25 በመቶ ድርሻ የማያሳጣውና የሁለተኛው ጋብቻ ባል ወይም ሚስት ቤቱ የተፈራው በጋብቻ ውስጥ ባሉበት ወቅት በመሆኑ በተሻሻለው የቤተሰብ ሕግ አንቀጽ 62 ንዑስ ቁጥር 2 መሰረት የቤቱ ግማሽ ወይም 50 በመቶ ድርሻ ባለመብት ስለመሆኑን። ያለው እንድታደምጡ ጋብዟቸው የነበሩት ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣብዎት ሕይወት ዘመንዎን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው።